ዳጣና ደረጀ የመኪና አደጋ ደረሰባቸው። ነገር ግን እነሱ ይህንን ውጤት ለማምጣት እየሄዱ ባለበት ደረጃ ነበረ። በጣም ያሳዝናል። ሌላው እንግዲህ በአሁኑ ሰዓት እንግዲህ እየተጨነቁ ያሉት ሰላምና ናታል ናቸው። ሰላምዬ በጣም ተጨንቃለ። ዳጣ እንደ ወጣች ከደረጀ ጋር ለምን እንደሄደችም ስላላወኩኝ ለምን ስዘገዩ እያለች ስጠይቀው እስኪ ደውልልኝ ብላ በጭንቀቷ ስትገልጽለት፣ እሱ ደግሞ ለምን ከአባዬ ጋር ሁና ለምንድነው የምደውልላት አባዬ ጋር ምንም አይሆናትም አላት። አሁን አብልጌል እንግዲህ ጥሩ ሰው መስላ ናታልን ቀርበዋለች። በጣም ያሳዝናል። ግን ማርታ ደግሞ ደረጀ አንድ ከባድ ጥያቄ ጠየቀችው። እኔ ከአንተ ቦታ ሁኜ በአንተ ልጅ ወልጄ ከሌላ አምት ያንተ ነው ብለህ ምን ታደርጋለ ስትል ጠየቅ ስጠይቀው እፈታሻለሁ ነበር መርሱ። እሷም አየህ አለችው እኔም ልጅ እኔ ልጅ ብትሆን ምን ታደርጋለች ሲል ጠየቃት። ለጊዜው እኔም ያንተ ውሳኔ ነው የምወስነው አለች አለችው። ዳጣና አቶ ደረጀ የምንገጠማቸው መኪና ላይ እንግዲህ መጀመሪያ ሊሄዱ ሲል አባዬ ቀስ ብለህ ለምን ትነዳዋለህ? ፈጠን አድርገው እንጂ እኔ በሆን የምነዳው በአምስት ደቂቃ ፍጥነት ላይ ነበር እምደርሰው አለችው። በዚህን ጊዜ በኃይለኛው እየነዳ ሲሄድ እንግዲህ መኪና አደጋ ደረሰበት ፍሬኑን ስለለቀቀ። ሰላም ውዴ ቻናሌ የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸርክ እያርጋችሁ አበረታቱን። ቪዲዮን እስከ መጨረሻ ተከታተሉ። ዛሬ ዳጣ ቀጣይ ፓርቲ ዘንላችሁ መጥተናል። ዳጣዬና ደረጀ እንግዲህ ትልቅ የመኪና አደጋ ደረሰባቸው። ደረጀ እያሽከረከረ በነበረው ከባድ መኪና ፍሬኑ በመልቀቁ አሁን ላይ ትልቅ አደጋ ችግር ደረሰባቸው። እጅግ በጣም ያሳዝናል። ሌላው ደግሞ በሚያሳዝን ሁኔታ አሁን ላይ እንግዲህ አቶ ደረጀ የተጨነቁ በነበረበት ሰዓት ነበር። ናታልና ሰላምዬ ምን ሆነው ነው የዘገዩት በማለት ሰላም የተጨነቀች ነበር። አሁን ግን የተፈጠረውን ከባድ አደጋ ራሳቸው ከባድ ጉዳት እንደደረሰባቸው ዶክተሮች ነገሯቸው። አሁንም በሚከብድ ሁኔታ እያለቀሰች የምትገኘው ሰላም የልጇ አባት እንግዲህ የማይታወቅ ድብቁ ደረጀ ትልቅ ችግር ሲደርስበትና እንዲሁም ድብቋ የምትወዳት ልጇ እንዳጣዬ አደጋ ላይ እንደሆነች የሚያስታውስ ነገር ነው። ሌላው ደግሞ ወይዘሮ ማርታ አሁን ላይ እንግዲህ በምሳሌ እየተደራረጉ እየተመላለሱት የነበረውን አቶ ደረጀ ጋር ጥያቄ እሱን እንደምትፈታውበት ነግረው በእርግጥ የዳጣ ነገር አሳስቦትና እንቅልፍ ንስቶት ነው ባለፈበት ሰዓት። በዚህን ጊዜ ምን ሆንሃል አለችው። ምንም የዚች ልጅ ጉዳይ ያስጨነቀኝ ስትለው የውሃ ጉዳይ አለችው። አብርጌድናት ወይንስ ይውሃ አለ። አይ አይደለችም አለ። የሰላም ነገር ነው አለችው። አይ በስግጥ የእሷም ነገር ያሳዝናል። አባቱን አሳውቂን ስትባል አለማሳወቋ በጣም የሚገርም ነው የሚያሳዝንም ነው አለች ወይዘሮ ማርታ። ነገር ግን ምን ማድረግ አይቻልም። አሁን ላይ ግን አሁን ላይ ግን እሷ በእርግጥ ላይ እያሳስበኛል። ከዚህም በላይ ግን እያሳሰበኝ ሌላ ነገር ነው። እኔ ያሳሰበኝ ያለው ጉዳይ የእሷ ጉዳይ አይደለም። እና ታዲያ ማን ነው አለችው። የዳጣ ጉዳይ አ እንዴ ዳጣ ዳዳ ምንድን ነው የሚያስጨንቅህ? እንግዲህ ጓደኛ አሳድጉ ሊ ብሎ ሰጥቷል። አንተ ምን ያስጨንቃል? የወለዳት ይጨነቅላት እንጂ። የወለዳት እኮ አጋጣሚ ነው ወልዶ ሚስቱ ስላላወቀች እኮ ነው በዛን ሰዓት ልጅቷን ወደ እኔ እንዳሳድግለት የሰጠኝ ብልጅቷ ደግሞ ተጥላ ጎዳና ብዙ ነገር ያሰቃየችና ያየች ናት። ታዲያ ወልዶ የጣላት ይጨነቅ እንጂ አንተ ምን ባይነህ አለችው። እኔ ሆን ምን ታደርጊያለች ማርትዬ አላት። ምን ማለት ነው አለችው። ያንን ይህን ነገር ፈልጎት ናኮ ወዶ አይደለም፣ ድንገት የተከሰተ ነገር ነው ሲላትም ሲማግጥ በሚስቱ ላይ ሲንዘላዘል የወለዷት እነሱ ያም ቢሆን ግን እሺ ብለን ተቀብለን ልጆቻችን ነጋ እንደ ልጆቻችን እያልን እያሳደግናት ነው አለችው አይ ቢሆንስ እኔ ቢሆንስ አላት እኔ እኔ መሆን ማለት ምን ማለት ነው አንደኛ አንተ በፍጹም በእኔ ላይ ማግጠህ ልጅ ወልደህ ባገኘ ምን እንደማደርግ አንተ እኔን መጠየቃችን ጠንቅቀህ ታውቃለህ አለችው ሁለተኛ ደግሞ ይህንን ነገር ደግሞ አንተ እንደማታደርገው ደግሞ እርግጠኛ ነኝ እኔ አንተ እንተማመንብሃለሁ፣ አለችው ከዛ ደግሞ ሌላስ አለችው። እኔ እንጃ ምን እንደምል አላቅም፣ አለችና እሺ፣ አንቺ በእኔ ቦታ አንተ በእኔ ቦታ ብትሆን ምን እኔ ከሌላ ወልጄ ልጄ ነው ብዬ ባስተዋውቅና ባመጣ ምን ታደርጋለህ ስትለው፣ እሱም የመጀመሪያው ፍችነ ፈታሻለሁ ነበር ያላት። አየህ፣ እኔም በጊዜው የመወሰነው ይሄን ነው ነገር ግን ከነገሩ ላይ ስንደርስ ውሳኔው ሊቀየር ይችላል ይወሰናል ባለች። ነገሩ ልክነች ግን ለምን ጠየከኝ? አለች ናስትል ለምንም አላት። አሁን እንግዲህ ሀብርጌድ መልካም ሰው ሁና ሰላምና ናታልን በሰላም ባለችበት ሰላም ደግሞ ሰላም ሞሊያውን ተቀብላ እየወለወለች እና አጭር ቀሚስ ለብሳ ያምርብኛል ወይ ናታል እያለች እየተሽከረከረች ያምርብሻል። በቃ አንተን ያማርህን ነገር ና የፈለግከውን ነገር ነው የማደርገው። አንተ ጥሩ ሰው ለመሆን ሞክራለሁ። አንቺ የፈለግሽውን ነገር ብትለብሽም በጣም ታምሪያለሽ፣ ቆንጆ ነሽ አላት። ብቻ የሆነ ነገር አስበ እንዳይሆን አላይ ሰላም ለናታል እኔም ይገርመኛል። ወደፊት እናያለን ግን ናታል እያምርብኛ ቀሚሱን በጣም አምሮብሻል አላት። በቃ አንተ ከወደድከው ከዚህ በኋላ ቀሚስ ብቻ ነው መለብሰው፣ አለችው። ቀሚስ ብቻ ሳይሆን ሁሉንም መልበስ ትች ያለሽ፣ ያምርብሻል አላት። ከዚህ በኋላ እመነኝ በጣም መልካም ሰው ለመሆን ወስኝ አለችው። ናታል አንተ አባቴም እናቴም ጥሩ ሴት ሁኝ እያሉ እየጨቀጨቁኝ ነው። ጥሩ ሴት የምትሆኝ እኮ አንቺ ሰው ስላለች ሳይሆን ራሲ ስት ነው ጥሩ መሆን ያለብሽ አላት። ጥሩነት ለራሲ ይጠቅማል አለችው። አንቺ አንተ ለወላጆች ጥሩነት ትናገራለህ? ለምን ብዬ እናገራለሁ? አንቺ ጥሩ ስትሆኝ ሲያው እራሳቸው ይናገሩልሻል አላት። እሷም ልክ ነህ። እሺ በቃ አሁን የሆነ ቦታ እኔ ድም ቤተ ክርስቲያን እንሂድ አለችው። አይ አሁን እሁድ ነው ቁርስ ስለበላሁ ቤተ ክርስቲያን መሄድ አልችልም አላት። ሌላ ጊዜ ብሎ ሲላት ደስ አላት። ከዛም እንደገና እሺ የሆነ ቦታ ሱፐር ማርኬት እንሂድ አለና ሱፐር ማርኬት ለመሄድ ችር ብለው ተነስተው መንገድ ላይ አስፓልት እንደገቡ ዳጣ ፊት ለፊታቸው ግጥምጥም ሲል ውፍ ይችል የማላይበት ነገር በመጣ አለችው። እንደምን አደረገችሽ? እሷ ወደ ቤት መንገድ ላይ የተገናኘ ነው አጋጣሚ ጉዳይ ነው። ምን አደረገችሽ? ምን አጋጣሚ ነው? ከዛ አንቺን የማላይበት ነገር የት ልሄድ ስትላል። ምን አደረግኩሽ ደግሞ አምሮብሻ፣ ዛሬ ታምራላችሁ አለችው። ወዴት ነው የርሽን? ወደ ቤት ከኛ ጋር መሄዳ ትችም አላት። ናታል ከኛ ጋር ትሄድም አለች። እሷ አየህ እስኪ፣ እሷን ሚስትህን ካሸነፍ። ይዚያ ይመርት ይችላል ግን፣ አታሸንፍም እስኪ ወንድ ሁን አለችው። ዘርበሌ ከፊቴ አትረብሽን በማለት ለሽ ብላ ይመቻችሁ ብላ ዳጣ የአልፋቸው ሄደች። አሁን ዳጣ ወንድ ከሆንክ እሷን ካሸነፍክ ጥሩ ነው አብርጌት አለ። ተናደደች። ና አብርጌት በዚህ ሰዓት ዳጣ ይመቻችሁ ብላ ስትህ፣ ናታል በአይኑ ዞር ብሎ ዳጣ መሸኘት ጀመረ። ከዛ እኔን እየ ከፊትህ አስቀምጠህ እሷ ጋር በአይነ ምሸኛት ለምንድን ነው ብሎ በዳ አብርጌድ ናታልን እንግዲህ በጥፊ ስትለው፣ እንግዲህ እሱም ተናዶ ጥሏት አብርጌድን ወደፊት ቀደም ቀደም እያለ መጓዝ ጀመር። አሁን ውሃ ከቤት ውስጥ አሞኛል፣ ሆዴን አሞኛል እያለች ነው አንድም ሰው ደብዳቤ እንደሰጣትና ደብዳቤውን ደግሞ ለጓደኛ ስናይ ደብዳቤውን ደግሞ ለእናቷ ምጥታ የዋህነቷ የሚገለጸው ለወላጅ እናቷ መስጠቷ ነው። ስለዚህ አንቺና እኔ ማጥናትና ማንበብ አለብን። ዜሮ ማገኘት ሽን አልነገርሽም። ዜሮ ማገኘት አልነገርኩም። ቀዳድጄ ነው የጣልኩት አለቻት። በጣም ይገርማል። ስለዚህ አሁን ትኩረታችን ለትምህርታችን መሆን አለበት ስትል ጓደኛዋ መከረቻት። ወይዘሮ ማርታ በጠያቄው ግራ ገባ። ተጋብታ እያጠያየቅሽ ደረጀና ዳጣ እንግዲህ በወጡበት መልካ መኪና አደጋ ሰለባ፣ ደረሰባቸው። በጣም ያሳዝናል። በተለይም በውጤቱ ጉዳይ ፈራ ተባ እያሉ ልትወኝ ትችያለሽ፣ ላኮኝ ትችያለሽ ሲላት በቃ ተሆኜ ከሆንኩም ሆንኩም ካልሆንኩም እነሰላምን እነምሳሌን የመሰለ ሰው ሰጥቶኛል። በእርግጥ መጎስንም እኮ እንደዚህ ባልሆን ስለው መጎስም ችግር የለም ፈጣሪ የፈቀደው ነገር የሚሆን ነው ብሎ በፈጣሪ እምነት እንድጥል አድርጎኛል። አይዞሽ፣ ባትወኝም፣ በኮኝ የእኔ ልጅ ልትወኝ ትችያለሽ ሲላት፣ ግን እስኪ ዳጣዬ ውጤቱን ከማምጣታችን በፊት የገጠመሽ ነገር ንገሪኝ እስኪ በጎዳና ላይ ያለሽ እንዴት ነበር ሲላት አንድ አሳዛኝ ህይወት ታሪኳን ተነግረዋል። እሱም ምንድነው አንድ ጊዜ በጣም በርዶኝ ሁሉ ጓደኞቼ በእስር ቤት ተይዘው ብቻ ይንሁኝ የዝናብ በሚዘንብ ሰዓት አንድ ሰው የመቶ ጃኬቱን ሰጠኝና ምግብ ላይ ስለው፣ ምግብ ምንም የለውምና አልመገበኝም። ግን ጃኬቱን አልብሶኝ ሄደ። ከዛ ያንን ጃኬት ለብሼ ሲሄድ አንድ የበር ዘበኛ አገኘሁት። እሱም ደግሞ ሆነ ግቢተኝ ሲለኝ በጊዜው ማረፍና መተኛት ስለነበረብኝ እሺ ብዬ ገብቼ ተኛው። በዛን ሰዓት ግን ሳላውቀው አቀፈኝ። ሁለት ሰዎችን አወቅኩኝ። አንድ ክፉ ሰው እንዳልልቅ ጥሩ ጃኬት ያለበሰኝ ሰው አለ ጥሩ ሰው እንዳል ደግሞ ክፉ ሰው እንዳል ደግሞ ጥሩ ሰው እንዳል ሁለቱን የማየሁበት ይሄኛው ደሞ እኔ ልቀፍሽ ብሎ እንደ ቤተሰብ ብቀርበው እንደዛ አድርጎ አቅፎኝ ተኝቶ የማይሆን ስራ ሰራኝ ብላ ስትነግረው አቶ ደረጀ በጣም አዘነ። ለካሄም ነገር ተደግሞ ብሻል በማለት አይዞሽ አለ። አሁን እንግዲህ ውጤቱን ለማወቅ እንግዲህ በጣም እየጓቡ እየሄዱ እያሉ አሁን ግን ትልቅ ችግር ተፈጠረባቸው። ዳጣ አባቷን እንደዚህ ነበር፣ መኪና ምትነዳ አባዬ ፈጠን ፈጠን አድርገው በማለት ውጤቱን ለማየት ቸኩላ ነበር። አባቴ ባልሆነስ? ልጄ ነው ግን አንቺ እኔ ልጄ እንደሆንሽ ነግረኛል። አንቺስ አባቴ ባይሆን ብለሽ አስበሽ አታቂም እንዴ ሲላት አው አስቤያለሁ አለች። አሁን ችግሯ ዳጣ እንግዲህ የመኪና አደጋ እንዲደርስባት ያደረገችው በፍጥነት እንዲነዳው እኔ በሆን በአምስት ደቂቃ እነዳው ነበር በማለት አንተ ግን ቀስ እያልክ የምትነዳው ለምንድን ነዋ? እሱ ግን ውጤቱን ሂዶ ለማየት በጣም ልቡ ስለፈራ ነበረ። በዛን ጊዜ እንግዲህ

እንግዲህ ዶክተር ደረጀ የወደፊቱን የማስታወስ ችሎታ ላይኖረ ይችላል ብለዋል። ዶክተሮቹም ሲጠየቁ እንግዲህ ዶክተሩ አቶ ደረጀ በፊቱን ሊያስታውሱ ካልቻለ ደግሞ ትልቅ ነገር ሊፈጠር ነው በዳጣ ላይ እንግዲህ፣ ካልሆነ ወደ ውጭ ሄዶ የሚታከምበትን ሁኔታ እንፈጥራለን ሲል ወይዘሮ ማርታ ምን አይነት ነገር ነው እየተሰራ ያለው እያሉ ወይዘሮ ማርታ በጣም አለቀሰች። በተለይ አስታወሰች እፈታሻለሁ እያላትን ስታስታውስ ፈጣሪ እንዳታመጣው ይህን ነገር አለች። አንቺ ከንቺ ጋር አባታችን ወጥቶ ሄዶ ነው፣ አደጋ ጥለሽ የመጣሽው አንቺ ነሽ በማለት አብርጌ ዳጣን እያ ቁም ስቅሏን እያበለቻት ታገኛል። በዚህ ጊዜም ዳጣ በመፍራት እንግዲህ ናታል ወይ በቤት ጥሏት ሄዶ ጎዳና ጥሏት ስለመጣ እየተበሳጨች ና እየተናደች ትገኛል። ዳጣ ጎዳና ላይ አሁን በመውጣቷ ሁለተኛ ሲግለጅ እንግዲህ ሰላም የታፈነ ጩኸት ሆኖላት፣ ደረጀ ከለለ ና የበፊቱን ካላስታወሰ ሁለቱም ልጆቼ አባት አልባ ሊሆኑብኝ ነው፣ በምንስ ላረጋግጥ ነው እያለች ሆን ብዬ ያሰብኩት ያረገዝኩት ልጅ በጣም አስቸጋሪ ደረጃ ሊደርስ ነው። ስለ ዳጣስ ለማሳመን ምፈልግ እሱ ከፊቴ ካላስታወሰ ምን ላደርግ ልችል ነው እያለች ሰላም ትልቅ ችግር ውስጥ ገብታለ ወይንስ አሁን አባቱ ሞተ ልነጎ ላረገዝኩት ለእያለ እየተጨናነቀች ነው። አሁን በሚከብድና በሚያሳዝን ጉዳይ አሰቃቂ ነገር ላይ ያለው ደረጀ እንግዲህ አሁን የዳጣ ነገር እንዳሳሰበው ነው። ምክንያቱም እኔ ከሞትኩኝ ማንም ለልጄ አለውሽ የሚላት የለም እያለ ይጨነቃል። በመጨነቅም ም ዳጣ ይጠራና፣ ዳጣ የእኔ አንድ ነገር ከሆን ኩኝ የዲኤንኤ ውጤት ወስደሽ የብን ቤተሰብ ሀብት ተካፋይ እንድትሆኝ ማሰብ አለብሽ ሲል ሲነግራት፣ እኔ ይህን አልመኝም፣ አባት ነው ምፈልገው። እኔ ሞገስ ልንገር፣ እናቴን ፍለጋ ሰድ አባቴ ላጣ ነው መሰል የዲኤንኤ ምርመራ ብሎ አባቴ ወሰደኝ። አብሽሪ ምን ችግር የለም፣ ይመጣል። አንቺ እንደምኮኝ እርግጠኛ ነኝ በማለት ሞገስ የሚያበረታታታል። እንግዲህ አቶ ደረጀ በአይኑ ላይ እንባው እየፈሰሰ ትልቅ የመድን ሊካ በመጥሩስ በሚያሳዘን በሚያሳዝን ሁኔታ ነው። ዶክተሮቹም ከባድ ሁኔታ ላይ እንዳለ እየተናገሩ ነው። እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይ ያደረጋችሁ፣ አበረታቱን ቪዲዮውን እስከ መጨረሻ ተከታተሉ።